ማለት ነው። ሁለተኛ ህይወት ሄዳ አይመጣም ማለት ነው። ልብ የተሰብሮ አይደለ ማለት ነው አይመጣም ሳይ ሳይሆን ልብ ተሰብሯል እንደማለት ነው። የምን ልብ ነው የተሰበረው? እንደዚህ ከንፍሩ እጅ ውስጥ አስገብቶ ምናምን አድርጎ ደግሞ ልብ ተሰብሯል ማለት እንኳን እሱ እኛም ልባችን ተሰብሯል ማለት ነው ግን የሰብን ችግር የአዲስ አበባው ዘና ብሎ የተቀመጠ ልብ እና የሸቃሌ ልብ ተሰብሯል።

የዘንድሮ ፍቅረኛ እና የዘንድሮ ባሎች እንደዚህ ናቸው። የዘንድሮ ፍቅር ገባ ገባ በሉ ስደት ሆናችሁ ወንድ ልጅ የሚያፈቅሩት ገባ ገባ በሉ። ከባድ ፍቅር ለካ ወንድ ዛሬ ነው። እንደ ምንድን ነው ይሄ ደግሞ? የሚያስታርቅ የለም ዛሬ ይኖራል። የለም ዛሬ ሱሲ ጋር ትመጣለች። ዛሬ ሱሲ ጥፍሯን እንዲ እንዲ ያርገች ትመጣለች። ጠብቁ ወይ

የዋህነቷን አይቶ ይድረስላት እንጂ ኖ እናንተ እንትን ይሄ ምንድን ነው? ቻይናሉን አድርጉ። ኮፒ ሊንክ፣ ኮፒ ሊንክ አድርጉላት። ሲጀመር ቀዝቅዟል። አሁን አይደለም፣ አዲስ ስንለቀቅ ኮፒ ሊንክ ነው የምታረጉት። የሀይሚ ቻይናሉን ማለት ነው። እሺ ማለት ነው። አንድ ሰው ብቻ ሳይሆን ሁሉም አንድ ላይ ሄዱ እኮ እየነገርኩ እኮ ነው። እዚህ ጋ ሀያ ስድስት ሰው አለ። ሀይሚ የምትወዱት ሀይሚን ስራ የምታቁት አረማምዶ ሁሉም የሚያውቁት አዲስ ቪዲዮ ሲለቅ ኮፊሊንግ እያደረጋችሁ ቪዲዮ ሲጀመር ጀመር ምቀኞች እኮ ናቸው። አብዛኛውን ሰው ማለት ነው ምቀኛ፣ እሷን የሚመቀኝ ነው ጠቅላላ። አዲስ ሳይለቀቅ ኮፊሊንግ እንዳታረጉ አባቸው። ለነገሩ ይለቀቅ ነው ኮፍሊንግ እያርጋችሁ በደንብ በደንብ ሀያ ያ ጊዜ ኮፍሊንግ ያርጉ፣ አዲስ ሲለቀቅ ማለት ነው። አረኛ በሁለት ታች እየሰማችሁ ነው አይደለ ልጆች? እኔ ስጠይቅ እንትን አዲስ ቪዲዮ ሲለቀቅ ኮፍሊንግ ያርጉ፣ አዲስ አሮጌ ላይ ኮፍሊንግ እንዳያርጉ አለ የምንነገረች ነገሬ ማዚህ ደግሞ ሚኑ ነገርኩሽ እኮ ሀይሯዋን እየሰራች ናት ሱሲ። አለፈች ዛሬ ትነግራለች፣ ታዲያ ትጨርሳለች ዛሬ አላውቅም እ አላም እሱ አላውቅም። ወንድም ወንድምዬ አቆሙ ፊደሉን።

ይሄ ፎቶ ሲያደርግ ጨረቃ ፋሚሊ ሁላችሁም የስ የስ ኮመንት ላይ እግዚአብሔር ይህች ልጅቷ ዘግዝጋ ሀይሚን ቁጭ ሳደርግ የስ የስ አለው። ያችሁም እንደዚህ አርጋ ስታቀምጥ የስ የስ አለው። ይህች ልጅቷ ማለት ነው። ምንድን ነው ልንገራችሁ ብዬ ነው የምትለው ልጅ ልጅያት

ከፍተው እንዳለ አይደል? እንደየ እየዘቀዘቋት ያሉ ሲያስጠሉ አሁንም አያርፉም እንዴ? ብሮ አይዋ ፕሮፋይል አድርጋለች። ኖኖች አይደለችማ። ፕሮፋይሉ የብሩኬ ነው ያደረገችው ያደረገችው ብሩኬ ነው አይደለ። እኔ ላምጣ ቆይ። እነሱ ምን ቤት ናቸው ግን? ማአዚ ማአዚ ማአ ማአዚ ማአዚ ማአዚ። እነዚህ ተረገሙ። አይ ምን አደረገቻቸው? ቆይ ምን አደረገቻቸው? ምን አደረገቻቸው? እናንተ ደሞ ተረገሙ። አምላኬ እኔ እንዴት እንደምታሳዝነኝ። ሀያትን አስገባት፣ ነገሩን ትንገረን። መጣሪ ሃይ ትግትንስጠኝ ማዕዚያውን ፎቶ ልታመጣ እንዳይሆን። ጌታዊት ክስቱ ስጠኝ የዛ መቼም እሷ ስትዘቀዘቅ ማናችሁ የምትናገሩ አይደለም። ሳሚ እያንዳንዱን እየተከታተልኩ ላይ እሺ። ግን ቡሩኬ ሲዘቀዘቅ እንዴት እንደምትሆኑ ስብሓንላህ ሰው አይደለችም። እንዴት ሷ አረ፣ አሁን ገዝት ከፍታ እሷን ዘግዝቃት ነው ታች ላይ እያወረች ያለች። እሱንም ቆሻሻ ቆሻሻ ንግግር ስታነሳ ታነሸዋለሽ ውዴ። እሺ።